በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። ሰላም ጤና ስትል እንዴት አላችሁ የቲክቶክ ቤተሰቦች፣ እችን እይታችንን ተመልከቷት። አዶናይ በህግ ጥላ ስር ዋለ። አልሐምዱሊላ ረቢል ዓለሚን። ይህ ቀዘናም አንዳንድ ጊዜ አለማስተዋል በጣም ከባድ ነው። አዶናይ ሰግጥ የሚለውን ቋንቋ ትርጉሙን አውቆት ይሁን ሳያውቀው ይሁን ተናግሮታል። ሰግጥ ስላለ ግን መንግስት በዚህ አማካኝነት አያስረውም። ይህን ታውቃላችሁ አይደለም። በሁለተኛ ደረጃ ደግሞ አንዳንድ ሰዎች አላችሁ፣ ስለ ሰግጥ ሰግጥ ማለት ምን እንደሆነ ባለማወቃችሁ የምትበሳችሁ ማለት ነው። ለአንዳንድ ሰው ሰግጥ ስድብ ነው። ለሌላ ሰው ደግሞ ለምሳሌ በስሜኑ ክፍል እትማጾ ሰጊት ካየ ማለት ምን ማለት ነው? በሩን ዘግተኸዋን ቆልፈዋን እንደማለት ነው። እት መስኮት ሰግጦ መስኮቱን ቀርቅረው እንደማለት ነው። ወይም ሰግጠው እንደማለት ነው። በሌላ አተረጓጎም በጣም ብዙ ሰዎች በጣም ብዙ ምሁራን እና ብዙ ወጣቶች ብዙ ልጆች ስለሰግጥ ስለተናገሩ መናገር አልፈልግም ነበረ፣ ግን እናንተ የማታውቁትን ደግሞ ሌላ አዲስ በጣም ተራ የሆነ ነገር ልንገራችሁ። ማለት ይሄ ነው። ሲቀጥል ሰገጤ ይላሉ ሰዎች። ሰገጤ ማለት እኮ ስድብ አይደለም፣ ባለው ማንነት ጠንካራ የሆነ ማለት ነው ባለው ማንነት ባለው አላማ ጎበዝ የሆነ የበረታ ማለት ነው። የጠነከረ ማለት ነው። ባለው ማንነት እስክታስረዳው ድረስ እስክትነግረው ድረስ ክች ብሎ ጠንክሮ ማንነቱን የሚያስጠብቅ የበረታ ማለት ነው። የበረታ ማለት ነው። ለምንድን ነው የምንሸወደው? ስለዚህ እኔ አሁን በዚህ ጉዳይ ላይ ሰገጤ በሚለው ጉዳይ ላይ ብዙ መናገር አልፈልግም። እህታችን ግን አዱና ያናዶች ሊሆን ይችላል። ለምን ይህን ያህል ትቆጫለች? ለምን ይህን ያህል ትናደጃለች? በሁለተኛ ደረጃ መከላከያ፣ የህግ አካላት ማንም ግለሰብ ስለተናገረ የህግ አካል ከተሰጠው መመሪያ ውጭ መጥፎ ድርጊት አያደርግም። ዝም ብላችሁ የአዶናይን ታሪክ ከመንግስት ጋር አታገናኙት፣ አታገናኙት። በሁለተኛ ደረጃ ከፖለቲካ ጋር አታገናኙት። የአዶናይ ጉዳይ አሁን ዝም ብለን ስንመለከተው ከአንድ ነገር ጋር የተያዘው፣ ከአንድ ነገር ጋር የተያዘው፣ በዛ ምክንያት ደግሞ እግዚአብሔር ይረዳዋል፣ እርግጠኛ ነኝ። በሁለተኛ ደረጃ መንግስት አዶናይን ስላሰረው አይሰቅለውም እኮ ታውቃላችሁ። የታሰረው ሁሉ ደግሞ ወንጀለኛ አይደለም። ታውቃላችሁ አይደለም ይሄ። ስለዚህ አዶናይ ስለታሰረ ደስ የሚላችሁ ሰዎች እባካችሁ፣ ነገ እናንተ ስለምታዝኑ፣ ነገ እናንተ በአዶናይ መታሰር በአዶናይ መከራ ስቃችሁ ከሆነ እግዚአብሔር ብድራትን ይከፍላል። በሁለተኛ ደረጃ ክርስቲያኖች ይሄ የኛ ከእግዚአብሔር የተሰጠን ጸጋ ነው። መጽሐፍ ቅዱስ ምን ይላል? በፈተና የሚጸና ሰው ያዕቆብ ምዕራፍ አንድ ላይ ስታነቡት ከቁጥር አስራ ሁለት ላይ በፈተና የሚጸና ሰው የተባረከ ነው ይላል። ከተፈተነ በኋላ በመጨረሻ ላይ የጽድቅ አክሊልን ስለሚያገኝ ወይም የበረከትን አክሊል ስለሚያገኝ ማለት ነው። በሁለተኛ ደረጃ መታሰር ያስተምራል። መታሰር ለነገር በሙሉነት ያደርጋል። ለምሳሌ እምንፈራውን መንግስት ስንታሰር ቀርበን ስናየው ለካ መንግስት እንደዚህ ነው ልጅ ብለን እናስባለን። በሁለተኛ ደረጃ አዶናይ አንዳንድ ሰዎች እንደሚናገሩት የሌላ ሀገር ዜጋ ነው ነው የሚሉት ዜግነቱ የሌላ ሀገር ዜጋ ነው። ስለዚህ በዚህ አማካኝነት ደግሞ መንግስት ይመለከተዋል ማለት ነው። ለምን የሌላ ሀገር ዜጋ ስለሆነ አንደኛ ለራሱ ደህንነት ጭምርት አዶናይን ለጥያቄ ሊጠራው ይችላል። ታውቃላችሁ ክርስቲያኖች መጥፎ ነገር መጥፎ ሀሳብ በመንግስት ላይ ሁል ጊዜ አናስብ። በሶስተኛ ደረጃ አዶናይ መታሰሩ እረፍት ነው፣ ሰላም አገኘ። ግን ከጎኑ ያሉ ወንድሞቹ ከጎኑ ያሉ ልጆቹ፣ እነዛ ድቻ ቦይስ የሚባሉ እኔ ትርጉሙን ባላውቀውም፣ ግን እሱ በሚጠራቸው ቋንቋ ለመጥራት ፈልጌ ነው። እቺ ምስኪን ልጅ ነፃነት፣ ከዛ ቆሎ ስትሸጥ የነበረችው፣ በሁለተኛ ወላጆቹ እነዚህ ነዚህ ሊጨነቁ ይችላሉ። የአዶናይ መታሰር ግን እረፍት ነው። የጃኒ መታሰር እረፍት ነው። ጃኒ እንዲያውም ከዚህ በፊት ታስራ ስለነበረ ታውቀዋለች ማለት ነው። እስር ቤት ውስጥ መከራ ያለ የሚመስላችሁ ሰዎች አላቸው። እስር ቤት ውስጥ ደስታ ነው። እስር ቤት ውስጥ የታሰሩ ሰዎች የተጨነቁ ሰዎችን ታገኛለህ። እስር ቤት ውስጥ በመታሰራቸው ሰላም ያገኙ ሰዎችን ታገኛለህ። ስለዚህ አዶናይ እንዲያውም በእስር ቤት ውስጥ በጣም ብዙ ፍሬ አፍርቶ በጣም ብዙ ሰዎችን የሚረዳበት መንገድ ሊኖር ይችላል ስለዚህ የህግ አካላት ደግሞ እንደዚህ መጥፎ ሰዎች አይደሉም ሌላ ሀሳብ ያላችሁ በቃ አሰረው እንደዚህ አደረገው እንደዚህ አደረገው ነገሩን ከፖለቲካ ጋር ለማገናኘት የምትሮጡ ሰዎች ባካችሁ ልብ ይስጣችሁ ልብ ይስጣችሁ ባካችሁ ስለዚህ የተዋህዶ ልጆች ማስተላለፍ የምፈልገው በአዶናይ ምክንያት ማዘን እና ማልቀስ ሳይሆን፣ አንዳንድ ሰዎች አሉ ሙዚቃ እየከፈቱ የሚያለቅሱ በጣም ብዙ ሰዎች አሉ። አዶናይ የሚወዱት ከህፃናት ጀምረው እስከ አረጋው ያለ ወጣቶች፣ ሁሉም ሰው ማንም ሰው ይወደዋል። ሰው የወደደውን ሰው ደግሞ እግዚአብሔር ያከብረዋል ከፍ ከፍ ያደርገዋል ማለት። ስለዚህ ለበጎ የአዶናይ መታሰር ለበጎ ነው ማለት ነው። በመጽሐፍ ቅዱስ ያዕቆብ ምዕራፍ አንድ ላይ ከቁጥር ሁለት ስትመለከቱት ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ነው። አዶናይ በመታሰሩ እኛ እንደ ሙሉ ደስታ እንቆጥረዋለን። ለምን ያርፋል። አሁን ያለ ሰዓት የሚጠራው የለም። አሁን አዶናይ አይባክንም። አንድ ቦታ ላይ ቁጭ ይላል፣ መጽሐፍ ያነባል። በመንፈስ የሚማረው ነገር ሊኖር ይችላል ማለት ነው። ከዛ ውጭ ግን የሚፈጠር ነገር የለም። ነገ መንግሥት አይቶ ሀሳቡን መርምሮ ለሱም አደጋ እንዳይደርስበት ብሎ ይፈተዋል። ስለዚህ ለወንድማችን ጸሎት ነው ማድረግ ያለብን፣ ለልጃችን ጸሎት ነው። ቤተክርስቲያን፣ ለአንተም ትጸለያለሽ፣ የቤተክርስቲያን ልጆችም ይጸልዩልሃል። አይዞ በርታ አዶናይ። እግዚአብሔር ሰላም ካንተ ጋር ይሁን።